በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የመንበረ ጵጵስና ምረቃ ጥሪ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን በሙሉ የዳውሮ ኮንታና የከልባት አላባጣ ነባሮ አህጉረ ስብከት ሊቀ ጳጳስ በብፁ አቡነ ጢሞቴዎስ ብርቱ ጥረትና ክትትል የረጅም ጊዜ ሕልማችን የሆነው የዳውሮ ሀገረ ስብከት መንበረ ጵጵስና ደረጃውን የጠበቀ ግንባታ ተጠናቆ ለምረቃ በቅቷል። በዚህም የሀገረ ስብከታችን ምእመናን በሙሉ እንኳን ደስ አላችሁ ማለት እንወዳለን። ይህ የመንበረ ጵጵስና ምረቃ መርሃ ግብር ብፁዕ አቡነ ኤልያስ የጋሞና አካባቢው ሊቀ ጳጳስ፣ ብፁዕ አቡነ ፊሊጶስ የደቡብ ኦሞና አካባቢው ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ብጹ አቡነ ገሪማ የጌዶ ኮሬና ቡርጂሊ ጳጳስ፣ ብጹ አቡነ ኒቆዲሞስ የመስራቅ አረርጌ የመስራቅ ወለጋና ሆሮ ጉዱሩ ሊቀ ጳጳስ፣ እንዲሁም ሌሎ ብፁዓን ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት ልኡካን፣ የጎረቤት አህጉረ ስብከት ልኡካን፣ ከሀገረ ስብከቱ የሚገኙ ታላላቅ የመንግሥት ሥራ ኃላፊዎች፣ የወረዳ ሊቃነ ካናት፣ እንዲሁም ከሩቅም ከቅርብም ጥሪ የተደረገላቸው የክብር እንግዶች በተገኙበት ኅዳር 6 2018 ዓ.ም በታላቅ ድምቀት ይካሄዳል። በመሆኑ ይህ መልእክት የደረሳችሁ ምእመናን በሙሉ መልእክቱን በማህበራዊ መገናኛ ብዙሃን ሁሉ በማጋራት እንድታደርሱልንና በእለቱም በቦታው ተገኝታችሁ የብፁዓን ሊቃነ ጳጳሳትን ቡራኬ በመቀበል የደስታችን ተሳታፊ እንድትሆኑ ጥሪያችንን እናስተላልፋለን። የዳውሮ ኮንታ ሀገረ ስብከት ጽሕፈት ቤት። ወስብሐት ለእግዚአብሔር።